በወቅቱ ሰራዊቱ በጀነራሎቹ ላይ ረጅም ጊዜ ብሶቱን አንጸባረቀ ይመስላል። ጭካኔያቸውና ሁኔታውን ላየ ለተመለከተ ሰው በሰው በሰው ላይ ምን ያህል ጨካኝ እንደሆነ በግልጽ ይረዳል። የሟቾቹ አስክሬን ሙሉ በሙሉ ልብሳቸው ተገፎ እርቃናቸውም ይታይ ነበር። የአብዛኞቹ አንገት ተቆርጦ ራሳቸው የለም። ቀሪ አካላቸው በሳንጃ ተወግቷል። በመኪና ተሄዶባቸው ስጋቸው ከአጥንታቸው ተላቆ ተቦጫጭቋል። እጅግ ዘግናኝ ነበር። የአብዛኛው አይን በሳንጃ ተወቅተው ፈሷል። ለምሳሌ የሁለተኛ ቤት ሰራዊት ፖለቲካ ኃላፊ የነበሩት ብርጋዴር ጀነራል ወርቁ ቸርነት የአየር ወለድ ጦር መንጋጋቸውን በስለት ቀደው ምላሳቸውን ቆርጠው መሬት ላይ ጥለውታል። ሁለት እጅና እግራቸው ተቆርጦም ሌላ ቦታ ተጥሏል። የሞት ድግስ በቃኛው የጦር ሰፈር የጀነራል ደምሴ ቡልቶ የመጨረሻ ሰዓታት በቦታው ነበሩ ካሉን መቶ አለቃ ታደሰ ቴሌ ሳልቫኖ የግንቦት 8 1981 መፈንቀለ መንግስት በሚለው መጽሐፋቸው ላይ በወቅት የነበረውን እውነት በዚህ መልኩ አስቀምጠውልናል ወደ ታሪኩ እንለፍ የሞት ድግስ በቃኘው ጦር ሰፈር በአስመራ ግንቦት አስር ቀን 1981 ዓ.ም በቃኑ 10 ሰዓት ላይ በብርጋዴር ጀነራል ታደሰ ተሰማ የሁለተኛ ቤት ሰራዊት ዘመቻ መኮንን አማካኝነት ለጀነራል ደምሴ የአንድ መቶ ሁለተኛ አየር ወለድ ክፍለ ጦር አዛዥ ጀነራል ሰለሞን ደሳለኝ በክፍለ ጦሩ ሰራዊት በቁጥጥር ስር ውለዋል፣ ሌላው የአየር ወለድ ጦር ወደ እርሱ በመገስገስ ላይ ይገኛል የሚል አስደንጋጭ መረጃ ደረሳቸው። በሳምሶናይት ብርና የተወሰኑ የአሜሪካን ዶላሮችን የጀነራል ደምሴ ልዩ ረዳት ይዘዋል። ጀነራል ደምሴ ልዩ ረዳታቸውና ሹፌራቸው ከቃኙ የጦር ሰፈር ወደ አየር ማረፊያ በመኪና ቀኑ። ቀደም ሲል ብርጋዴር ጀነራል ንጉሴ ዘርጋው የአስመራ ሁለተኛ አየር ኃይል ምድብ አዛዥ አንድ ሄሊኮፍተር ነዳጅ ሞልተው የጀነራል ደምሴ ቡልቶን መምጣት ይጠባበቁ ነበር። ወደ ሱዳን ወይም የመን አሊያም ወደ ሳውዲ አረቢያ ለመሄድ እቅድ ያላቸውም ይመስላል። ነገር ግን ጀነራል ደምሴ ያላወቁት ቀደም ብሎ የአየር ኃይል አዛዥ ጀነራል ንጉሴ አየር ወለድ ጦር በቁጥጥር ስር መዋሉን ነበር። ወታደራዊ የማጓጓዣ ሄሊኮፕተሮች ነዳጅ ተሞልታ ለማንኛውም በጀነራል ደምሴ ትእዛዝ ዝግጁ ሆና መቆሟን ብርጋዴር ጀነራል ንጉሴ ዘርጋው ለጀነራል ደምሴ ሪፖርት አድርጎ ነበር። ይህን የጀነራሎቹን ዝግጅት ጸረ መፈንቅለ መንግሥት አራማጆች የሆኑት የአየር ኃይል አባላት ለአየር ወለድ ፖለቲካና ደህንነት አባላት ይናገራሉ። ይህ ሪፖርት ፕሬዚዳንት መንግስቱ በረጅም ርቀት ሬዲዮ መገናኛ በኩል ሲደርሳቸው ለአየር ወለዱ ከቀኑ 9 ሰዓት ጀምሮ የውጊያ ትእዛዝ ተሰጠ። አስመራ አየር ማረፊያ 102 የአየር ወለድ ክፍለ ጦር ተወሮ 3 ዙ23 የተባለ የአየር መቃወሚያ ከነ መኪኖቻቸው ወደ አየር ማረፊያው ገብቶ ማንኛውም አውሮፕላን ከምድር ቢነሳ በጥይት እንደሚመታ ትእዛዝ ከማስተላለፋቸው በላይ የአስመራ አየር ኃይል ምድብ ሁለተኛ ሬጅመንት ዋና አዛዥ ብርጋዴር ጀነራል ንጉሴ ዘርገውና ምክትል አዛዥ ኮሎኔል መንገሻ አበበና ሌሎች ስድስት የአውሮፕላን እና የሄሊኮፕተር አብራሪዎች በቁጥጥር ስር ውለዋል። እንዲሁም የመቶ ሁለተኛ አየር ወለድ አዛዥ ብርጋዴር ጀነራል ሰለሞን ደሳለኝም ታስረዋል። ፕሬዚዳንት መንግስቱ ሻምበል መስፍን ገብረ ማርያም የመቶ ሁለተኛ አየር ወለድ ክፍለ ጦር ፖለቲካ ኃላፊ ጋር በሬዲዮ ተገናኝተው እነ ጀነራል ደምሴ እንዲደመሰሱ ልዩ ውጊያ ትዛዝ ሰጡ። ትዛዙን ቢቻል በቁጥጥር ስር መዋል ያለበለዚያ መደምሰስ ነበር። ይህን ሲያውቁ ጀነራል ደምሴ ወደ አየር ማረፊያ ለመሄድ መነሳታቸው ከፍተኛ አደጋ ነበረው። ከቀኑ ምሳ ሰዓት ሲሆን ወደ ተፈለገው አቅጣጫ ማምለጥ የሚችሉት ጀነራል ደምሴ የሚያወጡት ወጥመድ ውስጥ ገብተዋል። ወዳጆቻቸውንና ራሳቸውን ማዳን ይችሉ ነበር። የጦር ሄሊኮፕተሯ 30 ሰው የመያዝ አቅም ነበራት። የኤርትራ ክፍለ ሀገር ጎረቤት ወደ ሆነው ሀገራት ካርቱም ሰነአ ጅዳ የምትደርስ አቅምም ነበራት ነገር ግን ፓይለቱ በመታሰሩ ነዳጁ እንደተሞላ ቆመ ቀረች በዚህ ጊዜ ጀነራል ደምሴ ቡልቶ ለመሞት ከአምስት ደቂቃ ያነሰ ጊዜ ነበር የቀራቸው ወደ አየር ማረፊያ ለመሄድና በሪኮፍተሯ ለማምለጥ ሹፌራቸው ሻለቃ ባሻ ክፈተው አያናቸውና ልዩ ረዳታቸው ሻምበል ጌታቸው ግርማን ከጎናቸው አድርገው በዋስ ጂፕ መኪና ላይ ተሳፈሩ ጀነራል ደምሴ ሶስት ነባር አጃቢዎቻቸውን ግንቦት ስምንት ቀን 1981 ዓ.ም ወደ አዲስ አበባ መኖሪያ ቤታቸውንና ልጆቻቸውን እንዲጠብቁ በጀነራል ቁምላቸው ደጃኔ አማካኝነት ከአየር ወለድ ጦር ጋር ሲላኩ ከአዲስ አበባ የተመደቡላቸው ሁለት አጃቢዎች ወደ መኪና ውስጥ ግቡና እንዲሲሏቸው አጃቢዎቹ የክህደት አይነት ምልክት በማሳየት መኪናዋን ሳይሳፈሩ ቀሩ። በዚህ ጊዜ ጀነራል ደምሴ ከሹፌሯቸውና ልዩ ረዳታቸው ከቃኘው ግቢ ለመውጣት ወደ አንደኛው በር ደረሱ። ቃኛው አንደኛ በር ሲደርሱ የጀነራል ደምሴ ሹፌር የአየር ወለዶችን እንቅስቃሴ አደገኝነቱን በማየቱ ታጣፊ ክላሽኮቭ ጠመንጃ ይዞ መኪናውን አቁሞ ዘሎ ሲወርድ በጥይት ተመቶ ወደቀ። ጀነራል ደምሴ ላይም ወደውኑ የአየር ወለድ ጦር ያለ ምንም ጥያቄ የሩንታ ተኩስ ከፈተባቸው፣ አልተነቀነቁም። ረዳታቸው ሻምበል ጌታቸውን ዘሎ ከመኪና በመውጣት ብቻውን ከአየር ወለድ ጦር ጋር ተጋጠመ። በማካሮ ሽጉጥ አንዱን የአየር ወለድ አባል ኩፍኛ ቁሰለው፣ እርሱም አየር ወለዱም በሩንታ ጥይት ተመጥቶ ወደቀ። አየር ወለዶቹም የጀነራል ደምሴ አስክሬን ከመኪና ላይ አውርተው ከመኪና መንገድ ላይ አስተኙት። በዚህ ወቅት የጀነራል ደምሴ ልዩ ረዳት የያዙ ሳምሶናይት ውስጥ ከ200ሺ የማያንስ የኢትዮጵያ ብር እና ወደ 10 የሚጠጋ የአሜሪካን ዶላር በአየር ወለድ አባላት ተማርኮ ተወስዷል። እኔ የዚህ መጽሐፍ ጸሐፊ ጀነራል ደምሴ ሲገደሉ በስፍራው በግምት 50 ሜትር ርቀት ላይ ነበርኩ። የጀነራል ደምሴ የግል ማስታወሻ አጀንዳን፣ ነጥብ 38 ሽጉጣቸው፣ ፓስፖርትና ወታደራዊ መታወቂያቸው፣ የኢሰፓ ማዕከላዊ ኮሚቴ መታወቂያቸው ተፈትሹ ከኪሳቸው በአየር ወለድ አባላት ተወስዶ ለሻምበል መስፍን ገብረ መድህን ተሰጥቷል። ከዚያም የቀሩት የጦር ጀነራሎች አሳደው መግደል ጀመሩ። የአስመራ ከተማ ከዳር እስከ ዳር በጥይት ሩምታ ነደደች። የጥይት ጩኸት ከተማዋን አናወጣት። በግማሽ ሰዓት ውስጥም የቃኛው አንደኛ በር በሬሳ ተሞላ። የጦር አባላቱ ጀነራሎቹ የትን ቦታ ቢገድሏቸውም ሬሳቸውን አምጥተው የሚቆልሉት ቃኛው አንደኛ በር ላይ ነበር። ብርጋዴር ጀነራል ወርቁ ቻድነት ጓዶች፣ እኔ ከእናንተ ጋር ነኝ፣ እንደ ጀነራል ደምሴ ከአጅ አይደለውም የጓድ መንግስቱ ኃይለማርያም ቀኝ እጅ ነኝ ብሎ በጩኸት አይዟችሁ ብሎ አየር ወለድ ጦሩን ለማስተባበር እንደሞከረ ሻምበል ገብረ መድን በለው በለው፣ ሌባ ነው። እሱ ነው ዋነኛው ሲል ሶስት የአየር ወለዶች በሩን ጥይት ወንፊት አደረጉትና ወደቀ። ሌተና ኮሎኔል ዘርዓ ያዕቆብ ደረቱንና ጭንቅላቱን በአየር ወለድ ጥይት ተመቶ ከጀነራል ወርቁ ጎን ወደቀ። እነ ጀነራል ወርቁ ሲገደሉ በቅርብ ርቀት ላይ ነበርኩ። የአየር ኃይሎችም የጀነራል ወርቁን ሽጉጣቸውንና የጀነራል ማዕረጋቸውን ወስደው በመሬት ላይ አስክሬናቸውን ወደ መቶ ሜትር አድርጎትተው ጀነራል ደምሴ ጎን አስተኛቸው። በዚህ ብቻ ሳይወሰኑ የጀነራል ደምሴ እና ጀነራል ወርቁን ሱሪና ጫማ አውልቀው ወስደዋል የአስመራ ሬዲዮ ጣቢያ ጋዜጠኛ ጎይቴም ቢሆን አማካኝነትም አንድ የብሔራዊ እግር ኳስ ዋንጫ ጨዋታ ፕሮግራም የሚያስተላልፍ በሚመስል ድምፅ መንግስትን ለመገልበጥ የተነሱ ነጀነራል ደምሴ ቡልቶና ነጀነራል ወርቁ ቻርነት ጀነራል ታዬ ባልኬሪ ተገደሉ። ሌሎችም ተገድለዋል፣ ዝርዝራቸው እንደደረሰ እናቀርባለን። ሞት ላዳርያን፣ እናሸንፋለን። ጎይቶም ቢሆን ነኝ አለ። እጅግ ባይለኛ ጩኸት በአስመራ ሕግና ሥራ ጠፋ። ተራ ወታደሩ የፈለገውን ጀነራል እያሰደደ የመግደል መብት የተሰጠው መሆኑን ችግር ተፈጠረ። በአየር ወለድና በሶስተኛው ሜካናይዝድ እንዲሁም በተለያዩ ስፍሮች ግድያው ተስፋፋ። በየቦታው የተገደሉ መፈንቅለ መንግሥት አራማጆች ከተገደሉ በኋላ ቀኛ አንደኛ በር ላይ ከተሰበሰቡት አስክሬኖች እጅ ውስጥ የሚከተሉት ይገኙባቸዋል። አንደኛ ሜጀር ጀነራል ደምሴ ቡልቶ፣ ሁለተኛ ብርጋዴር ጀነራል ታደሰ ተሰማ፣ ሶስተኛ ብርጋዴር ጀነራል ወርቁ ቸርነት፣ አራተኛ ብርጋዴር ጀነራል ከበደ መሀሪ፣ አምስተኛ ብርጋዴር ጀነራል ሰለሞን ደሳለኝ፣ ስድስተኛ ብርጋዴር ጀነራል ተገኝ በቀለ፣ ሰባተኛ ብርጋዴር ጀነራል ታዬ ባርከሪ፣ 8 ስምንተኛ ብርጋዴር ጀነራል አፈወርቅ ወልደ ሚካኤል፣ 9 ነኛ ብርጋዴር ጀነራል ንጉስ ዘርጋው አስረኛ ብርጋዴር ጀነራል ከበደ ወልደ ጻዲቅ፣ አስራአንደኛ ብርጋዴር ጀነራል ከተማ ይተንፍሱ፣ አስራሁለተኛ ኮሎኔል ፍቃዱ ግዳ፣ አስራሶስተኛ ሌተናል ጀነራል ዘራይ ቁበዝጊ፣ አስራአራተኛ ሌተናል ኮሎኔል ዮሐንስ ገብረ ማርያም፣ አስራአምስተኛ ሻለቃ ሚካኤል መሪጎ፣ አስራስድስተኛ ሻለቃ ካሳ ፈረደ፣ አስራሰባተኛ ሻምበል ደረጄ እጀቴ፣ አስራስምንተኛ ሻምበል ጌታውን ገርማ፣ አስራዘጠነኛ ዶክተር ያሪር ተስቤ ሃያኛ ኮሎኔል ዶክተር ጌታቸው አወቀ፣ ሃያ አንደኛ ሌተናል ኮሎኔል ታደሰ ወልደ ጎርጊስ፣ ሃያ ሁለተኛ ሌተናል ኮሎኔል አራጋው ባንተ የለኩ፣ ሃያ ሦስተኛ ሌተናል ኮሎኔል ጸጋዬ አሰፋ፣ ሃያ አራተኛ ሌተናል ኮሎኔል ዮሐንስ ገብረ ማርያም ናቸው። መፈንቅለ መንግስቱን ደግፋቸዋል፣ በጭብጨባና በእልልታ ደስታቸውን ገልጻቸዋል፣ ለተሰብሳቢዎችም ድጋፍ ሰጥታቸዋል ተብለው ባሉ ባልተወሬ ተይዘው ግንቦት 11 ቀን 1981 ዓ ም ከተገደሉ ሰዎች መካከል የሚከተሉትም ይገኛሉ። አንደኛ ሻምበል አበበ አሰፋው ከሚሊተሪ ፖሊስ አባል፣ ሁለተኛ ሻምበል ዳንኤል ግርማ ከሁለተኛ ቤታዊ ሰራዊት መምሪያ፣ ሶስተኛ መቶ አለቃ ተስፌ ፈይሳ ከሚሊተሪ ፖሊስ፣ አራተኛ መቶ አለቃ ተሾመ ማሞ ከሁለተኛ ቤት ሰራዊት፣ አምስተኛ መቶ አለቃ ተካ ዳምጠው፣ ስድስተኛ ምክትል መቶ አለቃ መሐመድ አወል፣ ሰባተኛ የአምሳ አለቃ ጆቴ ቱሉ የግንኙነት ሬዲዮ ሰራተኛ ስምንተኛ ወታደር ግርማ አየናቸው የጀኔራል ታደሰ ተሰማ አጃቢ ዘጠነኛ ወታደር ሹምዬ ጸጋው ከሚሊተሪ ፖሊስ ይገኙበታል። ይህ የሚያሳየው በግድያው ቂም በቀል እንደነበረበት ነው። በቂም በቀል ከተገደሉት መካከል የሁለተኛ ቤት ሰራዊት ጠቅላላ ሐኪም የነበሩት ዶክተር ጌታቸው አወቀና ዶክተር ያድር ተስፌ የተባሉት ይገኙበታል። ሁለቱም ሐኪሞች የተገደሉት መፈንቅለ መንግስቱ ተሳታፊ የሆኑ ሳይሆን ወታደሮቹ የህክምና ቡድኑ ስለከለከላቸው የሚዘውባቸው ነው። በወቅቱ እያንዳንዱ የሰራዊት አባል ጦርነት ስለሰለቸው የህክምና ቦርድ አግኝቶ ጡረታ መውጣትን እንደ ልደት ቀን ይቆጥረው ስለነበር ጉዳተኛውም ጤነኛውም የሰራዊቱ አባል የሐኪም ቦርድ ፈላጊ ነበር። ብርጋዴል ጀነራል ከበደ ወልደ ጻድቅና ረዳታቸው ሌተና ኮሎኔል ጸጋይ አሰፋ ካስመራ ወጥተው በከረን አልፈው አጋዝ ካስመራ 110 ኪሎ ሜትር አካባቢ ሲደርሱ ወደ ሻዕቢያ ለመቀላቀል ፈልገው በመጓዝ ላይ እያሉ ዘው በነበረው ጦር በተተኮሰው ጥይት ተመተው ሞተዋል። ሻለቃ ፍሬው ባይሳ ግን ተይዟል። የጀነራል ደምሴ ቡልቶ ሰብሳቢነት በቃኘው ጦር ሰፈር ግንቦት 10 ቀን 1981 ዓ.ም ተመረጠ። ከሰዓት በኋላ የተሰበሰቡት መኮንኖች በሙሉ አልቋል። ጀነራል ደምሴ አፍሪካ ካፈረቻቸው ምርጥ ጀነራል መኮንኖች ውስጥ አንዱ ሲሆኑ እስከ ግንቦት 10 ቀን 1981 ዓ ም በምስራቅና በሰሜን የተሰለፈ ሰራዊት እንደ አባትና እንደ ወንድም የሚያቸው የሀገር ባለውለታ ከመሆን አልፎ የሶማሊያ ዳሪ መንግስትና ኤርትራ ሻቢያ በስማቸው ብቻ የምትፈራቸው ቆራጥ፣ አስተዋይና እርቆ ሀሳቢ ጀነራል ነበሩ። ነገር ግን አየር ወለዱ ጦር ከመግደል አልፎ እስክሬናቸውን አስመራ ጎዳናዎች ላይ ተጫውቶባቸዋል። የማይገኝ የአፍሪካ አልማዝ በቀበሮ ተዋጠ። ምን ይደረግ ግንቦት 10 ቀን 1981 ዓም ማስመሪያ ያለፉ መኮንኖች ተሰብሳቢዎቹ፣ በህይወት የቀሩት ጀነራል ሁሴን አህመድ እና ሌተናል ኮሎኔል ጌታቸው ሳለል ብቻ ናቸው። የሰራዊቱ አባላት ጀነራል ደምሴን ከገደሉት በኋላ ግንቦት 10 ቀን 1981 ዓም አንገታቸውን ቆርጠው ከላያቸው ላይ በመለየት ጭንቅላታቸውን ብቻ ቃኘው አንደኛ በር ላይ አስቀርተው ወደ ቀሪ አካላቸው ብረት በማስገባት በብረቱ ላይ የኢትዮጵያ ብሔራዊ ሰንደቅ ዓላማ በማሰር መኪና ላይ አስደግፈው በአስመራ ጎዳናዎች ላይ እየዞሩ ጨፍረዋል። ጀነራል ታየም ባራኪም በሳንጃ ቆዳቸው ተቀዶ አንጀታቸው ተዘርግፏል። በጠመንጃ ሰደፍ ተደብድበው ሁለት አገጫቸው ሰብረውታል። ሁለቱም አይኖቻቸው አፍስሰዋል። የሁለተኛው ቤት ሰራዊት ሆስፒታል ዳይሬክተር የነበሩት ዶክተር ጌታቸው አወቀ አንገት ቆርጠው በመለየት በጭንቅላታቸው ላይ ብቻ ነዳጅ አፍሰው አቃጥሏቸዋል። አየር ወለዶቹ ጀነራሎችንና ሌሎች የሰራዊት አባላት የትን ቦታ ከገደሉ በኋላ በመኪና ጭነው ወደ መሬት ላይ ጎትቶ በማምጣት ካኛው አንደኛ መግቢያ በር ላይ 35 አስከሬኖችን መደዳውን በጀርባው አስተኝተው ግንቦት 11 ቀን 1981 ዓ ም ከቀኑ 10 ሰዓት ድረስ ሌላ ቀርቶ የአስመራ ሴተኛ አዳሪዎች ሳይቀሩ አስጎብኝተዋቸዋል። እዛም የተቆራረጠ አካላቸው በአንድነት ተሰብስቦ አስከሬናቸው በወራል መኪና ጭነው አዲ ጎደር ወደተባለ ደቡባዊ አስመራ በመውሰድ በአንድ ትራክተር የተቆፈረ ትልቅ ጉድጓድ ውስጥ በመወርወር ከመሩ በኋላ ሁለት በርሜል ቤንዝል ታዞ አስከሬናቸው በጦር ሰራዊቱና በአየር ወለድ አባላት በጋራ ተቃጥሏል። የሁሉ ትዕይንት በቪዲዮ ካሜራ እና በፎቶ ካሜራ ተቀርጾ ወደ አዲስ አበባ ለጓድ ፕሬዚዳንት መንግስቱ ኃይለማርያም ተልኳል። በወቅቱ ሰራዊቱ በጀነራሎቹ ላይ የረጅም ጊዜ በፎቱን ያንጸባረቀ ይመስላል። ስካናቸውና ሁኔታው ላይና ለተመለከተ ሰው በሰው ላይ ምን ያህል ጨካኝ እንደሆነ በግልጽ ይረዳዋል። የሟቾቹ አስክሬን ሙሉ በሙሉ ልብሳቸው ተገፎ እርቃናቸውም ይታይ ነበር። የአብዛኞቹ አንገት ተቆርጦ ራሳቸው የለም። ዳሪያ አካላቸው በሳንጃ ተወቅቷል። በመኪና ተሄደባቸው። ስጋቸው ከአጥንታቸው ተላቆ ተቦጫጭቋል። እጅግ ዘግናኝ ነበር። የአብዛኛው አይን በሳንጃ ተወቅቶ ፈስሷል። ለምሳሌ የሁለተኛ ቤት ሰራዊት ፖለቲካ ኃላፊ የነበሩት ብርጋዴር ጀነራል ወርቁ ቸርነት አየር ወለድ ጦር መንጋጋቸውን በስለት ቀደው ምላሳቸውን ቆርጠው መሬት ላይ ጥለዋል። ሁለት እጅና እግራቸው ተቆርጦ ሌላ ቦታም ተጥሏል። ወዳቸው በሳንጃ ተወርጉሯል። አንገታቸው ተቆርጦ ግን ከአካላቸው አልተለቀቀም ነበር። በየቦታው የተገደሉት ሁሉም በወራል መኪና ተጭነው ወደ ቃኛው አንደኛ በር አምጥቶ እንደ ግንቢላ ከመኪና ወደ መሬት በመወርወር ነው። የሁሉም አስክሬን ከፓንት ወይም ከውስጥ ሱሪ በስተቀር ሸሚዝና ካኒቴራ ከላያቸው ተገፈው ርቃናቸውን ቀርተዋል። በጥይት የተመቱ በሳንጃ የተወጎ በመሬት ላይ የተጎተቱ አካላቸው ቁስለቱ በግልጽ ይታያል። ጀነራል ታዬ ባሬኬር ሆድ እቃው ወደ ውጭ ወጥቶ በግልጽ ይታይ ነበር። የሁሉ አስፈሪ ምልክት ሲደረግ ደስታውን ለመግለጽ የመንግሥት ጦር በአስመራ ከተማና በዙሪያው ጥይት ወደ ሰማይ እየተኮሰ በየቦታው እየዞረ በከፍተኛ ስሜት እየጨፈረ ነበር። አንዳንዱ እየተሳሳመ እየተቃቀፈ ነው። የአፍሪካ እግር ኳስ ዋንጫ የወሰዱም ይመስላል። የሞት ድግስ በቃኘው ጦር ሰፈር የጀነራል ደምሴ ቡልቶ የመጨረሻ ሰዓታት ይህን ይመስል ነበር። ይህ ድርጊት ሲፈጸም በቦታው ነበሩ ካያሉት መቶ አለቃ ታደሰ ቴሌሳልቫኖ ግንቦት 8 1981 መፈንቅለ መንግሥት በሚለው መጽሐፋቸው ላይ በዚህ መልኩ ያስቀመጡልን ታሪክ ይህን ይመስል ነበር። አብረውን ስለነበሩ እናመሰግናለን።